አልሐምዱሊላህ ወሰላቱ ወሰላሙ አላ ሰይድና ረሱሊላህ። ብ ባላ እንግዲህ ዘንድሮ ፕሮግራማችን በዑመር ዙሪያ ነው የተሽከረከረ ያለው እና በዚች ጀልሳችን ደግሞ አንዱን የእሳቸውን ህይወት ዘርፍና ልዩ ስራ አነሳለሁኝ። ወደ አላህ ያላቸው ተደሩዕና ዱዐ ምን ይመስል ነበር የሚለውም ማለት ነው። ብዙ ጊዜ መሪዎች አለማዊ የሆነውን የአመራር ጥበብና ክህሎት ይላበሳሉ። ዛሬም ቢሆን የተለያዩ ስልጠናዎችን ይወስዱና ከእጃቸው ነገሮች እንዳያመልጡ የሚቆጣጠሩበትን ይዘረጋሉ። የሚዘነጉት ነገር ግን ብዙዎቻችንን በትናንሽ እንኳን ተቋማቶቻችን የምንመራው ነገር ቢኖረን የምንዘነጋው ከአላህ ጋር ያለውን ግንኙነት፣ የዱዓእን አቅም እንረሳለን። እኛ ባሮች ነን፣ በአላህ ላይ ጥገኛ ነን። ጥገኛ የሆነ ሰው ደግሞ ያስጠጋው መለማመጥ ግድ ነው። ወሆ ረቡል ዓለሚን እንኳን በአልቅ ደረጃ ቀርቶ

ትህትናም ማንጸባረቅ አለን የምንለው ሙልክ የሚሆን ጃህ የሚሆን ንግስናም ክብርም እውቀትም እውቅናም ሁሉም ነገር ካላህ የተሰጠ ነገር እና ከሆነ ጊዜ በኋላ ሊጠፋ የሚችል ዘላቂነት የሌለው ነገር ነው። ዘላቂ መመኪያችን፣ አለኝታችን፣ መተማመኛችን መሆን የሚገባው አላህ ነው። በምኑም ድሮ ገጠር ቂራት ስንቀራ ኪታብ የገዛ ሰው ጫፉ ላይ ይጽፋል። ባለቤትነቱን ሲጽፍ ግን ምጽፋት ዕባራ ለች ኩሉ ሙልኪን የዙል ወሙልኩላሂ ላ የዙል ሀዛ ሚልክ ፉላን ይላሉ። ሁሉም ንግስና ጠፊ ነው። ሁሉም ሀብት ጠፊ ነው። እንደ ቀላል የምትታይ አይደለችም። ይሄ የኔ ነው ማለት የኔ ሆኖ ይቀጥላል ማለት አይደለም፣ የሌላ ይሆናል ማለት

ረባንይ ናቸው ማለት ነው። ቁሳዊውና ማዲ የሆነውን ነገር መሪ የሆነ ሰው ማሟላቱ እንደተጠበቀ ሆኖ ትልቁ ግን ወደ አላህ መማጸንና አላህን መለመን መዘንጋት የሌለበት ስለሆነ ማለት ነው። ከሚያደርጓቸው ዱዓዎች መካከል عن الحسن البصري ان عمر كان يقول اللهم اجعل عملي صالحا واجعله لك خالصا ولا تجعل لأحد فيه شيئا. ጌታዬ ስራዬን ያማራ አድርግልኝ፣ ላንተ የጠራም አድርግልኝ። ያማረም ሆኖ እንት ነው ወጩ ውስጡን ግን ለአላህ ያልተሰራ ከሆነ ዋጋ ስለሌለው ጥራት ያለውም አድርግልኝ፣ ለማንም አካል ድርሻ እንዳይኖርም አድርግልኝ። ለአላህ ብሎ የሚሰራው ነገር ላይ በጎን ሌላ ነገር እንዳይገባባቸው فمن كان يرجو لقاء ربه فليعمل <سؤال> عملا صالحا ولا يشرك بعباده ربه احدا በሚለው መሰረት ማለት ነው። በሌላም ዘገባ አቡ ዑስማን አንህዲ እንዲህ ይላሉ፣ ዑመር ብኑል ኸጣብ ረዲየላሁ ተዓላ ዐንሁ ካዕባን ጠዋፍ እያደረጉ ያለቅሳሉ። አላሁመ እን ኩንተ ከተብተኒ ፊ አህሊ ሰዓደቲ ፈአስብትኒ ፊሃ። እንግዲህ እድለኞች ባሪያዎች ውስጥ ጽፋኝ ከሆነ እዛው ላይ አጽናኝ፣ ሱዓዳዎች መዝገብ አትሰርዘኝ።

ዋናው መዝገብም ያለው አንተ ጋር ነውና እያሉ ዱዓ አድርጉ ነበር። አላሁመ ተወፈኒ መዐል አብራር ወላ ተኸልፍኒ ፊል አሽራር ወቂኒ ዐዛበ ናር ወአልሕቅኒ ቢል አኽያር። ከደጋግ ግባሪያዎች ጋር ውሰደኝ፣ ከተንኮለኞች ጋር አታስቀረኝ፣ ከሳት ቅጣት አድነኝ፣ ከደጋግ ግባሪያዎች አስጠጋኝ እያሉም ዱአ ያደርጉ ነበር ይላሉ። አምር ብኑ መይሙን ራሂመሁላህ በሌላም ዱዓቸው አላሁመ ኢኒ አዑዙ ቢከ አን ተእሁዘኒ አላ ጊራ፣ በመዘናጋት ላይ እያለሁ እንዳትወስደኝ ባንተሸሻለው ሰው ይዘነጋል። ሰው ነውና በመሃል በዛ ሁኔታ መሄድ ደግሞ የማማ የትማ መበላሸት ነው። ትልቁ የሰው በሽታ ኮ ገፍላ ነው። ከባድ ነገር ነውና እንደ ተዘናጋሁ አትውሰደኝ። በዚህ ሁኔታ ከመሞት ወዳንተ ተሸሻለሁ። አው ተዘረኒ ፊ ገፍለትን አው ተጅዓለኒ ሚን አልጋፊሊን መዘናጋት ላይም አትተወኝ፣ ከዝንጎች ጋርም ማታርገኝ። ሁሌ ጥንቀቅ ብለው አላህ በሚወደው ሁኔታ ላይ ኖረው መሞትን ነው የሚፈልጉት ማለት ነው። ሰላታቸውን ባጠናቀቁም ጊዜ።

ዝም ካልክ በጥበብ ዝምምል ሰው አድርገኝ። ወላ ትክስር ምን ዱንያ ፈአጥጋ ዱንያን ደግሞ አታብዛብኝ እንዳልጠግብ ወሰን እንዳላልፍ። ስ አሁን ዱንያ አታብዛብ ብሎ ዱዓ የሚያደርግ ሰው ሰምታችሁ ታውቃላችሁ? ው ዘርግፍል ብቻ ነው ዱዓችን፣ አይደለም ሀብት ብዛት የሚያስከትለው ፈተና ስለሚያውቁ ነው እሳቸው። ወለው በሰጠ አላህ ርዝቀ ለዒባዲሂ ለበገው አለ እኮ አላህ በቁርኣኑ